አንዳንዶቻችሁ ሽሮ ሲባል ትዝ ልትላችሁ የምትችለው ሳሮን ናት። እኔ ግን ትዝ የምትለኝ አያቴ ናት። እንዴት ካላችሁ ይላሳያችሁ። አያቴ ነሸጥ ሲያረጋት ለምትሰራው ስፔሻል ሽሮ የምትጠቀማቸው ግብዓቶች እነዚህ ናቸው። ነጭ ሽሮ፣ በርበሬ፣ ቲማቲም፣ ቃሪያ፣ ነጭ ሽንኩርት፣ እንቁላል፣ ዘይት፣ ቀይ ሽንኩርትና ጨው እንጠቀማለን። ያው እንደተለመደው ሽሮ ስንሰራ መጀመሪያ ሽንኩርታችንን እንከትፋለን። ከዛ ደግሞ ቲማቲማችንን እንፈቀፍቃለን። ከዛ በመቀጠል ሽንኩርታችን ውሃው እስከሚጨርስ ድረስ እናበስለዋለን። ቀጥሎ በዘይት እንጠብሰዋለን። በመቀጠል ትንሽ በርበሬ እናደርግበታለን ለከለር ያህል፣ ምክንያቱም ያዘጋጀ ነው ነጭ ሽሮ ስለሆነ በመቀጠል የበርበሬ ቁሌታችን ላይ ያዘጋጀነውን ቲማቲም እንጨምርበታለን። ፈጠን ፈጠን እያልኩ ማሳያችሁ አንደኛ ጊዜያችሁ ላለማሸማት ነው፣ ሁለተኛ ደግሞ ብዙዎቻችን ሽሮ ስንሰራ ተመሳሳይ የቁሌት አሰራር መንገድ ስላለን ነው። እንደዚህ ቁሌታችን ሲደርስልን ነጭ ሽንኩርት እንጨምርበታለን። ነጭ ሽንኩርታችንን ካዋሃድን በኋላ ውሃ እንከልስበታለን። እንግዲህ ከዚህ በኋላ ነው አያቴ ሽሮ ላይ የምትጠበበው። እንደምታየው እንቁላላችሁን ታዘጋጃላችሁ። ከዛም በአግባቡ እናዋህደዋለን። የከለስነው ቁሌታችን ስለደረሰልን ሽሯችንን እንመታበታለን። ሽሯችን እስከሚበስል ድረስ ትንሽ እናንተከትከዋለን። ከዛ ደግሞ ትንሽ ጨው እንጨምርበታለን። ሽሯችን ስለበሰለ የመታነውን እንቁላል ላዩ ላይ እንጨምራለን። እንቁላሉና ሽሮ በደንብ እንዲዋሃድልን እጃችን ሳናሳርፍ እናማስለዋለን። አሁን እንግዲህ ልንጨርስ ነው። እስኪ በስል ትንሽ ጠብቀን ከዛ እናወርዷለን። ከዚህ በኋላ እንግዲህ እንጀራችን እናዘጋጃለን። እናንተ በዳቦ ማማራጭ አርጋችሁ መጠቀም ትችላላችሁ። ዲኮር ከፈለጋችሁ እንደዚህ ቃሪያም ማድረግ ትችላላችሁ። ያው እንግዲህ መግቢያ ላይ ሳሮን ሜንሽን ያረኩላችሁ የአያቴን ሽሮ የሳሮን ሽሮ ያለን ቤት ስለምንጠራው ነው። እርግጠኛ ነኝ ሳሮን ይሄ ሜን ሽሮ ቀምሳው ቢሆን ኖሮ ሽሮ አልወድም አትልም ነበር። ሽሮ ላሰለቻችሁም፣ እንቁላል ፍርፍር ለምትደጋግሙ በዚህ መልኩ መመገብ ትችላላችሁ።